ታያችኋል፣ አይደለ ጦጣው የታል? የቱ ጋ? ወይኔ አዎ። ይሁንና ጦጣው ይቻትና እየዘለለች። ወይ ስውሩ ናኩቶላቭ ዋሻ ይሄን ይመስላል። ሰው እንዴት እንደሚያምር ተመልከቱ። እዚህ ጋር ደግሞ ማሮች አሉ። እዚህ አካባቢ ላይ አሉ ማሮች፣ ይውላችሁ ገደል ላይ ስለሆኑ መበላት አይችሉም። እንዴት እንዳማሩ ተመልከቱ። ኪዳነ ምሕረት እየወድቄ ነበር። አይ አልወርቅ። ይሄ ታጥሯል። ደስ የሚልም ተመስ ው ስውሩን ቀድሚቱ ዩቲዩብ ላይ ገብቻ፣ አልገባችሁም ነበር። አሁን እዚህ ገባችሁ ሁላችሁ። ያ እንዴት እንደሚያምር ተመልከቱ። ይታያል በሉኝ እሺ። አሁን ወደ ሙዚየም ሊሄድ ነው። ሙዚየም ሙዚየም። አሁን ወደ ሙዚየም ሊሄድ ነው። ስውሩ ናኩቶላቭ በፊት ሲጠቀምባቸው በእሱ ነው። አባ ላይ ነው ገና ያ አባ መኖሪያ ማነ ዲሲ አምራል በመድሃኔዓለም ዲሲ አምር እንኳን ያዝን ደስ ይበል። በደንብ እያሳየሁ እሺ።

ለማንተ ሲያመር የራስ ማርያም ለምን ስለሚወርድ ይሄ አንደው በደንብ ባሳያችሁ፣ ዋሻው እሱና በደንብ እንድታያችሁ ዋሻው ይሄ ጥዱ ነው በጣም የተቀራረሱን አሁን እንዴት ነው የምንሄደው? ሙዚየም ሙዚየም ነው። ወደ ሙዚየም እየሄድን ነው። ተመልካቾቼ ተመልክ ተከታተሉኝ ሌላው ደግሞ ወቀሳውን ከቤተ ክርስቲያኑ ስለወጣው ልወቀሳችሁ። ቅድም ዩቲዩብ ላይ ነው እንደዚሁ ያው ቅድም ዩቲዩብ ላይ ገብቼ አልገባችሁም። አሁን እዚህ ላይ ገባችሁ። ለምንድን ነው ዩቲዩብ ማትገቡት ግን? ኧረ ተው ጓደኞቼ የሆነ ምልክት ያሳያል። እኔ ታየሃለህ? አዎ፣ በቃ ይሰራል። በቃ ዝም ብለህ አይደል? እንግዲህ እሺ፣ ይመጣል

እንሂድ በቃ፣ የያዘውን እና እንሂድ፣ እንዳዘገው ይሄን አክንከው እንዘጋ፣ አካባቢውንም እያሳየው። እሺ አቀራረጥ አሪፍ አርጋ፣ አቀራረጥ ችግር የለም። አባ ወንድሜ ነው፣ ወንድሜ፣ ታላቅ ወንድሜ።

ነሳን አንዴ ልውጣና ከሆነ ኪዳንዬም ተዘግታል ያለኝ ሲጀመር አርፍጄ ስለመጣሁ ነው። እኔ የጉብኝትማ ደስ ይላል። ለመሳለም በቃ ሮብ ናኩቶላብ ስለሆነ እመጣለሁ ሃይላንድ አው ለጸበል አው ቅዳና አው ጭራላ አርፍጃለሁ ሲጀመርን ለዛ ነው። አው ሰንበትም ስለሆነ አሸተን ነው አይደለ? አሸተን አሸተን ማርያም እንደው ዛም ራሱ መሄድ ፈልጋለሁ። አሸተን ማርያም ማርያምን ማርያምን ትወስደኛለህ? መች ፈለግሽው? በቃ እኔ ባጃጅ ይገባል። በል ባጃጅ ይዘን ባጃጅ የሚያስወጣ ከሆነ ማርያምን በቃ በቃ እንሂድ። እሺ። አሁን እዚህ ሊሄድ ነው። አያችሁ? ይሄ ይሄ እዚህ ተራራ አሸተን ማርያም። ታፔላው ምንድ ነው የሚለው? ይኸው አንብቡት። እናሸተን እንውጣት የምልህ ማርያም በቃ ማርያም። አባ የት ሄዱ? የት ሄዱ? እንከያዘውማ ስልኬ

እ እ እ ሙዚየሙ ነው ሙዚየሙ ነገ አልችልም። መዳህነ ነው ይሄን አቀበት አልችልም። ይሄ ኮንትራት እና በዚህም አቀበት አልችልም። እኔ ማርያም ወይ በጠዋት ወይ ጠዋት ነገ ጠዋት አሁን እዛ ደስ ላይ ማርያምን ማርያምን እኔ ምንም አልበላም። አሁን ፀበል ስለጠጣሁ መቆየት ነው የምፈልገው። ወሎ ወይ እሸዋል አላችሁኝ ልጆች ማለት ነው። ሰሜን ወሎ አማራ ክልል ውስጥ እሺ። ብዙዎች ብዙዎቻቱ ጥያቄ ጠይቁኛላችሁ። ሰሜን ወሎ አማራ ክልል ውስጥ ነው ያለሁት። ከላስታ ላሊበላ ሰባት ኪሎ ሜትር ርቀት ላይ የሚገኝ ሰጉሩ ናኩቶ ለአብ አካባቢ ነው ያለሁት እና ይህ ይመስላል። በጣም ደስ የሚል አየሩ። በስመ አብ ወልድ እዩ ቄስ ነው ታላቅ ወንድሜ። ኖ ኖ ችግር የለውም። ተመልከቷት፣ ይሄን ይመስላል ተመልከቱ ማድረግ ስለምወድ ነው። አስጎበኛችኋለሁ። ያላጃችሁት በደንብ ታሪኩንና ታሪኩንና የተፈለፈለውን ፍልፍል የስውሩን አኩቶላብን ቦታ ማየት ከፈለጋችሁ ዩቱቤ ላይ ግቡና ሲ ተመልከቱ። በዛውም ሰብስክራይብ እያረጋችሁ ቤተሰቤ ብትሆኑ በጣም ደስ ይለኛል። እዚህ ላይ ደግሞ ኪዳንዬ ናት፣ ተዘግታለች እንጂ ሄድ ነበረ። ጭንቅላቷ ይታያችኋል። ኪዳን እምረት ናት። ይኸው ኪዳን እምረት ኪዳንዬ እናቴ በጣም የምወዳት ኪዳነምህረት ለእኔ ለኔ ፈዋሼ ናት። ኪዳንዬ ማለት ነው በጣም የምወዳት። አቤት አየሩ ደስ ሲል በመድሀኒዓለም አየሩ ማርያምን አሸተን ላይ እንደው አሸተን እንዴት ማርያም ደስ ያምራል። ገነት በቃ እወጣለሁ። ማርያምን አርሴማ አርሴማም ብዙ እንትን ትላለች። በእግር መንገድ አሁን እኮ እግር መንገዱ ነው። አሁን እዚህ አሸተን፣ እስኪ እዩት ይሄ ነው። አሁን አሸተን ማለት ቋይ ያሳያችሁ ያሁን እጄን የምጠቁምበትን ቦታ እዩ። ቋይ ይቺ እጄ አረፈችባትን ተበላይ ማለት ነው። እዛ ማለት ነው። አያችሁ፣ አሸተን። እሱ ደግሞ በቃ ገነት በሉት። በጣም ነው የሚያምረው። በጣም እሱ ደግሞ ወንድሜ ነው። ታላቅ ወንድሜ ነው። እዚህ ናኩቶላብ አገልጋይ ነው። ቄስ ወንድም አለኛ። አዳዲስ ቤቱ ከተማ እየሆነ እኮ ነው። ይሄ አካባቢ በፊት እኮ አልነበረም። እዩት እስኪ። ገጠር ማየት የምትፈልጉ ሰዎች ካላችሁ ገነት ገነት ማየት ከፈለጋችሁ ገጠር ማለት ገነት ማለት ነው። ተመልከቱ። ይሄ ደግሞ ይህእኩ እንደ ሰጉር ናላም እንደፈለፈለው ፍልፍል ነዋ። አንድ ነው ዋሻውተፈጥሯዊ ዋሻ በስማቲ ከዚህ ወጡቼ ውላችሁ የከተማ እንትን ሆንኩኝ። በጣም ያሳዝናል።

ግን ብያለሁ። እና ያዘውኪ እንደዚህ እኔ ፊት ፊት ልምራ አንተ ያዛት እንደዚህ አብረውኝ መንገድ ይሉ ሀበሻ ቀሚሴንም በዛው ይዩት። እንዴት ነው አምሮብኛል። ውድኔ ነው እንትን ነገር ዞሮ አሁን በቃ አሪፍ ነው። ያዝ። እንዴት ነው ሀበሻ ቀሚስ? ወደዳችሁት? አለባበሴ እንዴት ነው? አይ ያው ይሄን ይመስላል እንግዲህ ሀገሬ ሀገሬ ትውልዴ አካባቢው ማለት ነው። መንደሬን እንኳን አሳይቻችኋለሁ በትክክል ግን፣ ይሄ ደግሞ ያው የሰፈራችን አንደኛው ኪዳንዬን አሳያችሁም። ቻት እና ኪዳነ ምሕረት እናቴ ቻት ችናት መቤታችን አሸተነን እዚህ ወጥቼ እዚህ መውጣት ደግሞ በቃ አለም ነው አይደል? ንገራችሁ አሸተነን ማለት የመንግስተ ሰማያት ምሳሌ ናት። በጣም በጣም ደስም ትላለ። ቃል ኪዳኗም እንደዚህ ነው። ናኩቶላቭ ውስጥ ውስጥና ውስጥ እየሄደ እያነጸ እንዳለ ሀላይ አሸተን ሲደርስ ቅዱሳኖች አገኘ እና እነዚያ ቅዱሳኖችን ከየት መጣችሁ ብሎ ሲጠይቃቸው መዓዛውን እጣኑን አሽተን መጣ ነው እና ውስጥ ለውስጥ እሱ እየሄደ እያጠና ሲዘልቅ ያው መዓዛውን እጣኑን አሽተን መጣ ነው ያስባለው። ያው አሸተን የተባለችው በዚያ ነው እና በዚያ አሸተን የተባለችው በዚያ ነው እና በጣም ታሪከኛ ቦታ ናት አሽተን። እና በጣም ታሪከኛ ገዳም ናትኝ። በጣም ደስ ትላለች። የመንግስተ ሰማያት ምሳሌ ነው። እና ደግሞ እዚያው አጣገብ አርሴማ አለች። በጣም ደስ ትላለች። ታሪፉን እዚያ ነው። በጣም ጥሩ ነገር ነው። ደስ ያለ ነው። ደስ የሚል ነው። ደስ እናንተ መታችሁ አላው መታችሁ ብትጎበኙ እግዚአብሔር እናንተ ደግሞ ሀሳባችሁን እሱ ቅዱስ ናኩቶላብ ደግሞ የአንዳንድ ሀሳባችሁን አስፈጽሟችሁ ደግሞ እናንተ መታችሁ ለመጎብኘት ጸበሉን ለመጠጣት መስቀሉን ለመታሸት ያብቃችሁ። ጸበሉ ደግሞ የቅዱስ ናኩቶላብ ጸበል ደግሞ በቃ ዓለምን ሁሉ አንተን አንተን ብሎ የመጣውን ሁሉ በቃ ሆዱን ሆደ በሽተኛ የሆነ አጋንንት የለከፈውን ሁሉንም ነገር በቃ የታመመን ሁሉ ይፈውስልህ ብሎ ቃል ኪዳን ሰጥቶታልና። ጸበሉ ደግሞ በጣም ከሁሉም ከሁሉም ጸበሉ በጣም በጣም ፈጓሽ ጸበል ነው። አጋንንት የለከፈ ሁሉ እንደዚህ ሆዱን የታመመ የውሻ ለክፍ ያለበት በቃ የተለያየ በሽታ ያለበት ሁሉ ያንን የጠጣ እንዲያለ ከሰውነቱ ውልቅ አድርጎ ነው የሚጠለላት ና በጣም የሚገርም ጸበል ነው። ታሪከኛ ጸበል ነው። በጣም ደስ የሚል ነው። ያንን ደግሞ እግዚአብሔር እያንዳንዳችሁ ሁላችሁም መታችሁ ለመሳለም በሙሉ ያብቃችሁ። ለመታችሁ ደግሞ ውጭ ሀገር እየሄዳችሁ አንዳንድ ሀብታሞች አላችሁ። ውጭ እየሄዳችሁ መአት ገንዘብ እያወጣችሁ ዱባይ፣ አውሮፓ፣ ኢሮፕ ምናምን ለመዝናናት የምትሄዱ ሰዎች አላችሁ። ሀገራችሁ ያለውን መጀመሪያ ጎብኙ በጣም ብዙ ተአምር የሆኑ ቅርሶች አሉን ተአምራቶች አሉን በተለይ ደግሞ በገጠሩ ማንም የማያውቀው የከተማ ሰው የማያውቀው ማለት ነው ስለዚህ ሁላችሁም እግዚአብሔር አምላክ ማስተዋሉን ይስጣችሁ ነው ማለት የምፈልገው እኔ ይሄን ነው እላችሁ የምችለው ማስተዋሉን አምላክ ሰጥቷችሁ ሀገራችሁ ያለውን መጀመሪያ ተአምራት ቻችንን ታሪኮቻችንን አይታችሁ ከዛ በኋላ ኢሮፓ አውሮፓ ይደርሳልኝ ወደፊት ሄዱበታላችሁ። ግን ትልቁ ነገር መጀመሪያ ማወቅ ያለባችሁ ሀገራችሁ ውስጥ ያለውን ተአምር ታሪኮች፣ እንዲሁም ደግሞ በቃ ብዙ ሊጎበኙ የሚችሉ ብዙ ቦታዎች ስላሉ እነሱን ለማየት ሞክሮ። ይህን ደግሞ ስላልኳችሁ ትጎበኛላችሁ ማለት አይደለም። እግዚአብሔር አምላክ ልቦናችሁን አራርቶ ወይም ደግሞ ልብ ካልሰጣችሁ በስተቀር የሚሳካ ነገር አይደለም እና ሀብታሞችን በተለይ ማለት ነው እንደዚህ አይነት ቦታዎች ለነፍሳችሁም ለስጋችሁም በጣም ለህሊናችሁም ረፍት ነው። የእውነት ደስ ይላል። እኔ አሁን ዛሬ ናኩቶላብ ስለመጣው እጅግ በጣም ነው ደስ ያለኝ። ማርያም ዋሻው ምኑ ምኑ ሲያምር! ሌላ ጊዜ ደግሞ ሮብ ደግሞ ስጉሩ ናኩቶላብ ነው። በጠዋት መጥቼ እንግዲህ ሄዳለሁ ማለት ነው። ቅዳሴ አለ አስቀድሼ ጸበል ያው እየተደሰታችሁ እንደሆነ ደስተኞች እንደሆናችሁ በማረገው ነገር እርግጠኛ ነኝ። በምታስቀምጡልኝም ኮመንታ ያለው በጣም አመሰግናችኋለሁ። እንዲሁም ለሚካኤልም የምታረጉት እጅግ በጣም ደስ የሚል ነው። የእውነት ብዙ የተዋህዶ ልጆች ብዙ ኦርቶዶክሶች አላችሁ። በጣም እምነታችሁን የምትወዱ አላችሁ። አሳይታችሁ አሳይታችሁኛለም፣ እና ለእናንተ ምንም ብነግራችሁ ብገልጻችሁም እኔ ገልጫ አልዘልቀውም። ግን እግዚአብሔር አምላክ እሱ እንዳሰባችሁት ቅዱስ ሚካኤል ያስባችሁ ነው ማለት የምፈልገው ውድ የተዋህዶ ልጆች። ስለዚህ ሁላችሁም ግሩፕ እየሆናችሁ አንዳንድ ቦታዎች እየዞራችሁ ብታዩ አሁን እዚህ እንዳሳያችሁ ስውሩ ናኩቶላብ ፍልፍል አለ፣ የቅዱስ ላሊበላ አለ። ሌላ ደግሞ መኪና ልደታ የሚባል አለ። መኪና ልደታ ራሱ ልክ ዜ ግን የሱ ደግሞ ለየት ያለ ነው። በቃ መኪና የሚለውን ታሪክ ታውቀዋለህ? ኦኬ፣ አታውቀውም። ግን አለ ነው ሲጀምር ቅዱስ ናኩቶላብ የት ነው? ወይ ታካባቢ ነው ያላችሁት? በቅዱስ ላሊበላ፣ በቅዱስ ላሊበላ በስተ ምስራቅ የሰባ ኪሎ ሜትር መንገር ነው። ያው እንግዲህ ከዚያው በስተ ምስራቅ በኩል ነው እንትን በስተ አው በስተ ምስራቅ በኩል ነው ሰባት ኪሎ ሜትር ነው። ያው የምታውቁት እንግዲህ አላችሁ፣ ታውቁታላችሁ። ማታውቁት እንግዲህ መጣችሁ ለመጎብኘት ቦታውን ለመረገጥ ያውቃችሁ በተለይ ደግሞ ጸበሉ እግዚአብሔርን የምትታመሙ ካላችሁ አይናችሁን፣ ሆዳችሁን፣ አንዳንድ ጊዜ ሆዳችን ውስጥ ይበዙ ነገሮች አሉ ብቻ የታመማችሁ የምትታወቁ ሰዎች የስውሩን ናኩቶ ላብ ጸበል እግዚአብሔር ምስክሬ ነው ነው እምላችሁ፣ በጣም ፈዋሽ ጸበል በጣም የሚፈውስ ጸበል ነው። ብዙ ሰው ድኖበታል፣ እጅግ በጣም ብዙ ሰው ድኖበታል። ብዙ ሰው ማለት ነው እና እንደውም አሁን እዚህ እንደውም ክፍሌ ናኩቶ ላብ ነው፣ ክፍሌ ስውሩን ናኩቶ ላብ ነው እንደውም ይባላል። እጅግ በጣም የታመሙ ሰዎች ሐኪም ቤት ገንዘባቸውን ጨርሰው ስውሩን ናኩቶ ላብ ገብተው የተፈወሱ ብዙ ሰዎች አሉ። እጅግ በጣም ደስ ይላል። ጸበሉን በሚንጠጣ ሰዓት ራሱ የሚሰማን ስሜት አለ እንኳንስ ተጠምቀን ማለት ነው። እና ምክንያቱም እግዚአብሔር አምላክ ለሱ ቃል ቀብቶለታል የገባለት ቃል አለ። ቃሉን አስረዳቸው። አይ ለቅዱስ ናኩቶላቭ እንግዲህ የሰጠው ቃል ኪዳን ቦታን የተረገጠውን እስከ ሰባት ትውልድ ድረስ ምር የልሃለሁ ኃጢአት እንኳን ቢኖርበት ይሰረይለታል ነውና ያለው ቦታን የተረገጠውን ሁሉ የአንድ ግመል የተሸከመውን የአንድ ግመል ጭነት የተሸከመውን አሸዋ ያህል ምር የለሃል። የአንድ ክረምት የሚያበቅለውን ቡቃያ ያህል ምር የለሃል። ያው ቃል ኪዳኑ እና ይህንን ቃል ኪዳኑ የሰጠውን ቃል ኪዳን አያጉልብን። ለእናንተም ይድረስል። በቃ ያሰባችሁትን ሁሉ ሀሳባችን፣ ንጹህ ሀሳብ ያሰባችሁትን ሁሉ ያስፈጽማችሁ። ለየ ሀገራችሁ ሁሉ በሰላም ያውቃችሁ ውጭ ያላቸውም እና ቅዱስ ናኩቶ ለአብ ይጠብቃችሁ ብዬ ያላችሁበት ይጠብቃችሁ። እሺ ጉድ ጓደኞቼ፣ በቃ አሁን ወደ ወንድሜ ቤት እየሄድኩ ነው። ካረፍኩ በኋላ እንግዲህ ከሰዓት በኋላ ወይ ደግሞ ወያሸት ልንወጣ እንችላለን። ስለዚህ ከወጣን እናሳውቃችኋለን ምክንያቱም ይቻት ቆይ ቆይ ቆይ ቆይ፣ አሸተር ከዚህ በደንብ ትታያለች። አዎ የላይኛው ምንድን ነው ላይ ጭንቅላቷ ላይ ያለች ይቺ አምባ። አሁን ከላይ ሆነን እኮ እንዳለ ትታያለች። ዓለም አረ ወይኔ በናት እስከ ጎንደር ከጎጀም ይታያል፣ ይታያል፣ ይጨልማል፣ እንዳለ ይታያል። አረ ነው ማወጣለሁ። ማርያምን እንደምን ብለን እንወጣለን? በቃ እና ውድ ጓደኞቼ ጠራራት ነው ስለዚህ ከወንድሜ ቤት አርፍና በኋላ እስኪ ተመካክረን ወይ ያሸተን እንወጣለን አርሴማ። ካልሆነ ደግሞ ሌላ ቀን እንወጣለን። እንገናኛለን። እወዳችኋለሁ። እና ደግሞ እንደነገርኳችሁ ዩቱቤን ሼር አርጉ፣ ሰብስክራይብ አርጉ። እንዲሁም ደግሞ። ስለ ስውሩና ኩቶላ ቅድም የሰራሁት ቪዲዮ አለ ላይብ ገብቼ ገብታችሁ እዛ ላይ የማየት ትችላላችሁ። ወዳችኋለሁ ከኔ ጋር ስለቆያችሁ እጅግ በጣም ደስ ብሎኛል። እንዲሁም ደግሞ ላይ የምገባው በፌስቡክ ምንም ጥቅም ኑሮት እንዳልሆነ ታቃላችሁ፣ ለእናንተ ብዬ ነው ስለምወዳችሁ። እንዲሁም ደግሞ ብዙዎቻችሁ እየደወላችሁ ምታበረታቱ ደግ ወጎች ስላላችሁ በጣም ለእናንተ ስለነኝ ሁሉ መስዋዕት ምከፍለው ማለት ነው። ኮኔክሽን ራሱ እዚህ በጣም ሀይ ነው ግን ለእናንተ እያስጎበኘዋችሁ ነው ያለሁት፣ ደስተኞች እንደምትሆኑ ተስፋ አደርጋለሁ። ሰላም ያውላችሁ ውድ ጓደኞች። አሸትን ከወጡ አረሳችሁም፣ አስጎበኛችኋለሁ በደንብ አርጌሽ። ሰላም ዋሉልኝ የእኔ ውዶች፣ ሽራርጉት እንዲሁም ደግሞ ጓደኞቼንም እንዲሁም የምትከታተሉኝ ጠንዝያ እያለ እውነት ደክሞኛል። እወዳችኋለሁ። ብቻ ሰላም ዋሉልኝ፣ ቻው